የሲቢኤ ኢትዮጵያ ፕሪምየር ሊግ ዛሬም ቀጥለው ሲደረግ ኢትዮጵያ መድንን ከአዳማ ከተማ የሚያገናኘው ጨዋታ ተጠባቂ ነው። የ2018 የሲቢኤ ኢትዮጵያ ፕሪምየር ሊግ የመጀመሪያ ሳምንት ጨዋታዎች ዛሬም ቀጥለው ሲደረጉ በአዲስ አበባ ስታዲየም የአምናው ሻምፒዮን ኢትዮጵያ መድን ከአዳማ ከተማ የሚያገናኘው ጨዋታ ተጠባቂ ነው። ኢትዮጵያ መድን ዘንድሮ በካፍ ቻምፒዮንስ ሊግ ተሳታፊ ሲሆን ወደ ቀጣዩ ዞር ለማለፍ ከግብጹ ፒራሚድ ጋር ከሚያደርገው ወሳኝ ጨዋታ አስቀድሞ የሚያደርገው ጨዋታ በመሆኑ ምን አይነት አቀራረብ ይኖረዋል የሚለው ይጠበቃል። ሻምፒዮኖቹ ዘንድሮ ወሳኝ ተጫዋቾቻቸውን በክረምቱ የተጫዋቾች የዝውውር መስኮት የለቀቁ ሲሆን አሰልጣኝ ገብረ መድኅን ሀይሌ ወጣት ተጫዋቾችን ከነባር ተጫዋቾች ጋር በማዋሀድ በመጀመሪያው የሻምፒዮንስ ሊግ ጨዋታ ቡርኑ ጥሩ እንቅስቃሴ በማድረግ ተስፋን አሳይቷል። ይሁን እንጂ የቡርኑ ወሳኝ ግብ ጠባቂ አቡበከር ኑሯን በጉዳት ምክንያት በርከት ላሉ ጨዋታዎች ግልጋሎትን የማያገኝ በመሆኑ በአፍሪካ መድረክና በሊጉ ጉዞው ላይ ተጽዕኖ ያሳድርበታል ተብሎም ይታሰባል። አዳማ ከተማ በአንጻሩ ዘንድሮ አንጋፋውን አሰልጣኝ ስዩም ከበደን በመሾም በዝውውር መስኮቱን ንቁ ተሳትፎን በማድረግ ቡድኑን ከመቼውም ጊዜ በላይ ያጠናከረ ሲሆን በሊጉ ጥሩ ስብስብ ካላቸው ቡድኖች መካከል አንዱም ሆኗል። ሁለቱ ቡድኖች ካላቸው የተጫዋቾች ጥራትና ከአሰልጣኞቹ አንጋፋነት በመነሳት ጨዋታው ጥሩ የፉክር መንፈስ ይታይበታል ተብሎም ይጠበቃል። በሌላ የቀኑ መርሃ ግብር ከዚህ ጨዋታ በማስቀጠል ቀን አስር ሰዓት ላይ ባህር ዳር ከተማን ከሀዲያ ሆሳዕና ሲያገናኝ ሁለቱን የትግራይ ክለቦች ሽረ ምድረገነትን ከመቀለ ሰባ እንደርታ በተመሳሳይ ሰዓት በሐዋሳ ዩኒቨርሲቲ ሜዳ የሚያገናኝ ይሆናል።